ቤተሰብ እንዴት አራፈዳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ጧት ያው ቪዲዮ ከሰራቆች አለሁ ግን ስልኬ ትንሽ እያስቸገረኝ ስለሆነ ፖስትም ለማድረግ እንዲሁም ቪዲዮ ለመስራት ትንሽ ብቻ ነገሮች ሲስተካከሉ ነው። ለማንኛውም እንዳያችሁት እንግዲህ ክምትሌና ቡራ በዚህ መልኩ መጥተዋል። እንኳን ደህና መጣችሁ፣ ከክፉ ሁሉ ፈጣሪ ይጠብቃችሁ። ብሩክ በድጋሚ እንኳን ተወለድኩ እንደማለም እንዲሁም ደግሞ ኢንስታግራም ላይ ፖስት አድርጓል ማለት ነው። ኢንስታግራም ላይ ፖስት ያደረገው ፈጣሪ ይመስገን ለዚህ ቀን ያደረስከኝ ቀን ያሳየኝ ነው የሚለውና አሜን። ይክበር ይመስገን እግዚአብሔር ይመስገን። እንሆናለን ብለን ያላሰብነውን ሰዎች እናደርጋለን ብለን ያላሰብነውን ነገር ሁሉ እሱ አስቦ ከኛ የተሻለ ፈጣሪ ያስብልናል። በነገራችሁ ላይ ፈጣሪ ይሆናል የሚለውን ይሰጠናል፣ አይሆን የሚለውን ደግሞ ከኛ ይነጥቀናል ማለት ነው። እግዚአብሔር ይመስገን ለዚህ ጊዜ ደርሰዋል። እጅግ በጣም ደስ የሚለው ቤተክርስቲያን ሂዶ ነው እንግዲህ ይህንን ፎቶም የተነሳውና። መብራውን ተጠብቆ በጣም ጎበዝ ነው በእምነቱ ማለት ነው። ብሩኬ እግዚአብሔርን እና በለተቀኗ እናቴ ድንግል ማርያም የተፈጠርክበት የተወለድክበት ወደዚህ ምድር የመጣህበት ምድር የተቀላቀልክበት ቀን ነው እና እግዚአብሔር ይመስገን። እንግዲህ እንዳያችሁት ዛሬ ማታ ይጠብቁ ብለው ነው ሸር ያደረጉት ማለት ነው። በብሩኬ ቤት እጅግ በጣም ንዱስ የሚሉት እያቸውማ ተሳሳሙ ነው ወይስ ሊሳሳሙ ነው? አላውቅም። ብቻ አብረና ያለን ግን ሲያምሩ ማለት ነው። ቅምጥሌ ልጥፍ ብላ እንዴት ነው ደግሞ ብሩኬ በቁመት ብለጥ ያደርጋታል። ቅምጥሌ ወይኔ፣ እንደዚህ ደስ ሲል ግን ወንድየ በለጥ፣ ሴቷ ደግሞ እንደምታያት ማለት ነው። እና ወይኔ እንደዚህ ግንባርና ለግንባር እንትን ሲሉ ማለት ነው። ሁሌ ነው ደስ የሚለኝ። አላቅም። ወይ ጉዴ፣ የሆነ በሽታ ይዞኛል ማለት እኮ ነው። ዝም የሆነ ነገር የሚያደርጉት ነገር ሁሉ ደስ ደስ እያለኝ ነው። ለማንኛውም የኔዎቾች ከክፉ ሁሉ ፈጣሪ ይጠብቃችሁ ከአስመሳይ ሰዎች ይጠብቃችሁ ፈጣሪ መንገዳችሁን ሁሉ ቀና ያደርግላችሁ ከፊታችሁን መብራን ጥቅደም በነገራችሁ ላይ ፈጣሪ ከፊት ሲቀድመን ነገሮቹን እሱ ያስተካክልልናል አሁን ልጆቹ ነን ቲንንሹ ነን እናት አባቶቻችን እኛ ምን እሄድበትን መንገድ እያነሱልን ነው አይደል ከፊት ከፊት የሆነ ድንጋይም ካለ እያነሱልን ምንም ካለ የሆነ ነገር እንዳንወድቅ እንዳንደናቀፍባቸው የሚያደርጉት ነገር አለ አይደል ፈጣሪ ደግሞ ለእኛም እንደዚህ ነውና ፈጣሪ ብቻ ይጠብቃችሁ። የምር ምንም ቃል ነው የሚያጥረኝ። ከፈጣሪ በታች ሰው ሰጧችኋል። እውነት ለመናገር ፈጣሪ ሲወዳችሁ ሰው ይሰጣችኋል። እና ይህ ሁሉ ሕዝብ የሚወዳቸው የሚያከብራችሁን ሕዝብ ሰጧችኋል። እና አንዳንድ እንክርዳዶች አይጠፉ። እውነት ለመናገር እንክርዳድ ባይኖር ወንፊት አይኖርም ነበረ። ልክ እንደዛ ደግሞ ያው አንዳንድ መጥፎ ሰዎች ባይኖሩ ደግሞ ብዙ መልካም ሰዎች አይኖሩም እና። ስለ ሉም ነገር ስለተደረገልንም ስላልተደረገልንም ነገር እግዚአብሔር ይመስገን ብቻ ፈጣሪ ይመስገን። ለዚህ ቀን ደርሳችኋል ከዚህ ደርሳችኋል። ምን ይሳ እሱ? ማርያምን በጣም ደስ ብሎኛል። እንግዲህ በአሁኑ ዓመት እንደምታዩት ከፍቅሩ ጋር እንደዚህ ሊያሳልፉ ነው። ምን አይነት ቪዲዮ ሊሆን እንደሚችልም ያሰብኩት ነው። እስኪ ዝም ብላችሁ አስቡት፣ ሳሉት እስኪ ዛሬ ምን አይነት ቪዲዮ ነው የሚለቀቀው፣ እንዴት ነው ቪዲዮ የሚሆነው ምናም የሚለውን ዝም ብላችሁ አስቡት፣ እግዚአብሔርን አስቡትና ከዛ አይምሯችሁ ላይ ምን ይመጣል። ግን እኔ የተናደድኩት ነገር ቢኖር ብሩክ ሶስት መቶ ኬ ሳይገባ ነው እንትን ያለው። ግን ይሁን ለማንኛውም፣ በዛሬው ምናልባት በዚህ ፎቶ ብቻ ይገባል ብዬ አስባለሁ። በመቀጠል ግን ብዙዎቻችሁን አለማመስገን እንፉግነት ነው። በስማም ትለይ ያላችሁ የቤተሰብነት ጥግ የሰዎች በቃ የሰውኛ ጠጋ ይቻለውኝ እና በጣም ብዙዎቻችሁ የሚገርመው ከትናንት በፊት ጀምሮ ነው አፒ በርስ ዴ ያላችሁ የነበራችሁትና ትገርማላችሁ ብቻ እኔ ግን የሚገርመው ነገ መስሎ የነበሩላ ማለት ነው። አሁን በኢትዮጵያና በፈረንጆች አቆጣጠር እየተደበላለቀብኝ ነው እና እንደውም ትናንት ሐሙስ ነው ምናምን እያልኳችሁ ነበረ ነገሩ እያልኳችሁ ነበረ እና አንዳንዴ ቀኖቹም ሳምንቶቹም ብቻ የቀኖች አሁን ለምሳሌ ቀን አንድ ሁለት የምንለዋለ እንዲሁም ደግሞ ሳምንቶች ደግሞ ሐሙስ፣ እሮብ ምናምን ምንለው እነሱም ይጠፉብኛል እና ብቻ ግን እውነት እግዚአብሔር ያክብራችሁ። የሰው ልጅ ለሰው ልጅ ደስታ እንደዚህ የምትጣደፉ ሁሉ በቤታችሁ ደስታ ይሙላል። ፈጣሪ የምፈልጉትን ሁሉ ይስጣችሁ። ያው የምንፈልገውን ሁሉ ካልን ደግሞ እኛ በጣም ብዙ ነገር ነው የምንፈልገው። በነገራችሁ ላይ ዛሬ የተሰጠንን ነገር እንጠለዋለን ወደፊት ደግሞ ሌላ ነገር እንዲሰጠን። ሁላችንም የሚገርማችሁ አሁን ያለንበትን ህይወት እንፈልገው ነበረ፣ ግን ስንደርስበት ወይ ደግሞ ስንኖረው ደግሞ እንጠለዋለን። በቃ እጭ ምናምን ነገር እንላለን ማለት ነው እና ብቻ ፈጣሪ ይሆናል የሚለውን ለእናንተ ይስጣችሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። የሆነ ፍቅርን አስተምራችሁኛል። ማርያምን ቤተሰብ ምንም ልላችሁ አልችልም፣ እና ፍቅርን ከእናንተ ወስጃለሁ፣ ከእናንተ ተምሬያለሁ። ከልብ ሰው ናችሁ። በቃ ያለ ምንም መልስ ያለ ምንም ነገር ነው ከልባችሁ የምትወዱትና ፈጣሪንን ልባችሁን አይቀይርባችሁ ብቻ ነው ማለት የሚፈልገው። ብሩኬን በድጋሚ አቅብጡት። በቃ ሚሄደው ዛሬ በሱ ቁጥጥር ውስጥ መኖር መዋል አለበት ምክንያቱም የተወለደበት ቀን ነው። በዛ ላይ ደግሞ ይህንን ያክል ቤተሰብ እያለሁ ደግሞ በቃ በሜሽን ጥልቅልቅ ማለት አለበት። ሜሽን አይ ነው አይመልስም፣ ምክንያቱም በጣም ብዙ ሰዎች ሜሽን ሲያደርጉ የትኛውን ትመልሳላችሁ የትኛውን አትመልሱም? ግን ያየዋል፣ ሁሉም ይደርሰዋል እና ዝም ብላችሁ ሜሽን ሜሽን ሜሽን እያደረጋቸው ፖስት ፖስት አድርጎ እና እግዚአብሔር ያክብራችሁ። በጣም ነው ምወዳችሁ ሁላችሁንም። መልካም ቀን ላችሁ ማታ እስኪለቀቅ ቪዲዮ እንግዲህ አብረን እንጠብቃለን። ግን አንድ የረሳሁት ነገር ያው እያያችሁ አይታችሁ ላይክ ማታደርጉ ሰዎች ያላችሁ ና ፕሊዝ ላይክ አድርጉ። ላይክ ማድረግ ማለት እኮ ለሌላ ሰው እንዲደርስ ይጠቅማል። ና ፎቷቸው በደንብ ላይኩ። አሪፍ እየሄደ አይደለም፣ ና ላይክ አድርጉ። ያ ወርቅ በቃ እንዴት እንዳማረባት፣ ቡራ እንዴት እንዳማረባት በቃ በዛ ላይ የልደቱ ቀን ሆኑ። እንዴት ነው ላይኩ እንደዚህ ትንሽ ሊሆ የሚችለው ና ገብታችሁ ላይክ ላይክ አድርጉ ምናልባት ረስታችሁ ሊሆን ይችላል ምናምን ግን አትርሱ በቃ እንደገባችሁ ላይክን ጠቅ ማድረግ ጥሩ ነው ምክንያቱም ለሌላኛው ሾ ሸር ላይክ ሸር እንደማድረግ ነው እሺ እና ከሸር ምንም ነው ማይስታናነሰው ላይክ እና ላይክ አድርጉላቸው በተረፈ መልካም ቀን ባይ